ብዙ ኢትዮጵያውያን ይኖሩበታል እየተባለ ከሚገመተው ዱባይ ሻርጃ፣ ወይም አልናሄድ አካባቢ አንድ በጣም ረጅም ፎቅ በሳት ተያይዞ ነበረ ሲሆን አንዳንዶቹ ከአርባ አራተኛ ፎቅ እሳቱን ለማምለጥ ስሉ ለመዝለል የሞቱ ያሉ ሲሆን በዚህም አራት ስደተኞች ሞተዋል ተብሏል። በአካባቢው ብዙ ኢትዮጵያውያን ይኖሩበት ተብሎ የሚገመተው ሲሆን የእኛ ልጆች ወይም ኢትዮጵያውያን ከቤተ ክርስቲያን መልስ ስለነበሩ አልተኙም ነበር። እጅግ አሳዛኝና ልብ የሚነካ መረጃ በተለይ በዱባይ ሻርጃ ላይ የተነሳው እሳትን ለማምለጥ ወደ አራት ስደተኞች የሞቱበትም ነው። በብዛት ደግሞ ኢትዮጵያኖች የሚገኙበት ስፍራ እንደሆነ ጨመረም ነው። እስካሁን ድረስ እንግዲህ ከተሰሙን አሳዛኝ መረጃዎች መካከልም ነው። እንግዲህ ኢትዮጵያውያን የኖሩበት አይኖሩበት የሚታወቀው ነገር የለም። እንግዲህ ኢትዮጵያውያን በብዛት ወደ ዱባይ ሄዶ ስራ የሚሰሩባት ሀገር ነች ማለት ነው። ከተባበሩት አረብ ኤሚሬቶች መካከል በቀዳምነት በርካታ ቁጥር ያላቸው ኢትዮጵያኖች ወደ ዱባይ ያቀናሉ ማለት ነው። እጅግ አሳዛኝ መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ፣ አብሬያቸው ቆየሁት። ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያግኙ። ሰላም ቆዩልኝ።